ከአድዋ ድል በኋላ ዋና ዋናዎቹ የዳግማዊ ዓጼ ምኒልክ የጦር መሪዎች ጃንሆይ ሆይ ይኸው እንደምናየው እውነትን በመያዛችን ከኛ የላቀ ጉልበት ያለውን ጥላታችንን አሸንፈናል። አሁንም ግድ የለውም ገፋ አድርገን ሄደን አስመራንና የባህር በሩን እናስመልስ ሲሏቸዋል። ጃን ሆይ ለሴኮንዶች ቆዝመው ቆዝመው አድዋን ፈጣሪ ረርቶን አሸንፈናል፣ ከዚህ ወዲያ ያለውን ሀገር የኋላ ልጅ ያስመልሰው ብለው ወደ አዲስ አበባቸው ተመለሱ። ከዚያ በኋላ ከልጅ እያሱ እስከ ቀዳማዊ ኃይለስላሴ ከመንግስቱ ኃይለማርያም እስከ ኃይለማርያም ደሳለኝ እየተፈራረቁ የዳግመ ያጼ ምኒልክ ልጆች ኤርትራ ላይ ተረጋግተው ሀያል መንግስት መመስረት አልቻሉም። ዛሬ ግን ጠቅላይ ሚኒስትር አብይ አህመድ አሊ ኤርትራን የኢትዮጵያ አንዷ ግዛት የማድረግ አሰብና ምጽዋ የተባሉ ወደቦችን እንደዚሁም ከሶስት መቶ የሚበልጡ ደሴቶችን በእጃቸው የማስገባት ህልም ይዘው እንደተኙ በዚያ ህልም ተቀስቅሰው ይነቃሉ ይባላል። በዙሪያቸው ያሉ ሰዎችም ህልምም ኤርትራን እስከ መጠቅለል እየሰፋ ነው። በኢትዮጵያ ህዝብ ተወካዮች ምክር ቤት የጠቅላይ ሚኒስትር አብይ አህመድ አሊ መንግስት ተጠሪ ሚኒስትር የሆኑት ተስፋዬ በልጅጌ በዚህ ሰሞን በእጃቸው ይዘውት የተነሱት ፎቶ ካርታ ኤርትራን የኢትዮጵያ አካል አድርጎ የሚያሳይ ነው። በቅርቡ ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት የተሰኘው መጽሐፋቸው ያስመረቁበት ሲኤምሲ ያለው ኮንቬንሽን ሴንተር የተባለ የመንግስት መንግስታቸው ህንፃ ላይ የተከራየ አንድ የንግድ ተቋም የኢትዮጵያ ካርታ ብሎ የተጠቀመው አርማ ኤርትራን ከኢትዮጵያ ጋር የቀላቀለ መሆኑ ተመልክተናል። እኒህና ሌሎች አመላካች ሁኔታዎች ተጠራቅመው ኤርትራ ሀገር አይደለችም ወይ? የሙሉ ሀገርነት መስፈርቶችን አታሟላም እንዴ? ከስሟ ጀምሮ ኤርትራ ማንነት እንዴት ይገለጻል? የሚሉ ጠጣር ጥያቄዎችን ያስነሳል። ኤርትራ ራሷን ማለቂያ በሌለው ጦርነት በመማገድ ብቻ ታላቅ ሀገር የሆነች የሚመስላት የሀገር ጭንጋፍ ናት የሚል አገላለጽ በኢትዮጵያ የቀድሞ የአሜሪካ አምባሳደር በአንድ ወቅት ለጀርመን ድምጽ ሬዲዮ ሲናገሩ የተጠቀሙት ነው። ሪቻርድ ሪል በኤርትራ መጻነት የታሪክ መብት ፍለጋ የተሰኘ መጽሐፍ አላቸው። በዚህ መጽሐፍ ገጾች ውስጥ በ875 ዓ.ም አሰብ ምንም ያልነበረባት ኦና ምድረ በዳ ነበረች። ጣሊያኖቹ የኢጣሊያን ቅኝ ግዛት ሀብለው የጀመሩት ከዚሁ ከአሰብ ነበር። በዚያው ዓመት ከኢትዮጵያ አንድም ጀንበር ተይዛ የማታውቀው ምጽዋን ከእንግሊዝ ተረከቡ። በዚያ ጉዟቸው ወደ አስመራ ቀኑ ይላሉ። ዛሬ ሀገርነቷ እያወዛገባ ያለችው ኤርትራ እንዲህ ተፈጠረች። ቆይቶ በብዙ ፀሐፊያን ስምምነት የተደረሰበት የኢጣሊያን ጎራ የፈጠረው ከመረበታች ያለው የኢትዮጵያ ልጆች በመናቅ ላይ ተመሰረተ ኤርትራ ብሄርተኝነት ተመሰረተ። ከዚህ ውጭ በሙያቸው አንቱ የተባሉ ተመራማሪዎች ሁሉ ኤርትራንና ኤርትራዊነትን ከኢትዮጵያ የተነጠለ ማንነት ብሎም የተለየ ሀገር አድርገው ለመመልከት ይቸገራሉ። እንደውም አንደ ኢትዮጵያ ወዳጅ እንግሊዛዊ ሆነ ኤርትራ የተፈጠረችው በኢጣሊያና በኢትዮጵያ መንግስት ስምምነት ነው ይላሉ። በ1880ዎቹ ዳግማዊ አጼ ምኒልክ በውጫሌው ለአንቀጽ ሶስት ላይ መረብ ምላሽን ከጣሊያናዊ አንቶኔሊ ጋር ተስማምተ ማስረከባቸውን በኋላም በ1888 ዓ ም አድዋ ላይ ድል ካደረጉ በኋላ እንዲሁ ኤርትራን ለጣሊያን ተተዋት ወደ ሸዋ መመለሳቸውን ለማስታወስ ይመስላል። ዳግማዊ አጼ ምኒልክ ኤርትራን ብቻ ሳይሆን ለ1990 የኢትዮኤርትራ ጦርነት ማመካኛ የሆነችውን ባድመንም ለቅኝ ጊዜው ጣሊያን አሳልፎ በመስጠት ይታማሉ። ራስ መንገሻ ስዩም የትውልድ አደራ ላይ ጉዳዩን አስመልክተው ሲጽፉ ባድመ በዳግማዊ ሚኒሊክ ጊዜ ለጣሊያኖች የጋማ ከብት ሳር መጋጫ እንድትሆነ ወደ ኤርትራ የተከለለች መሬት ናት ብለዋል። ሀብታሙ አለባቸው የሱፍ አበባ ውስጥ አጼ ሚኒሊክ ቢፈልጉ ኑሮ ከአድዋ ድል በኋላ አስመራን መያዝ ይችላሉ ራሷን አድዋን የመያዝ ያህል ቀላል ነበር ሲሉ ጽፈዋል። ይህ የፖለቲካ ታሪክ ተመራማሪው አገላለጽ ኤርትራ የ19ኛው ክፍለ ዘመን የቅኝ ግዛት ፍሬና የኢትዮጵያ መሪዎች ስንፍና ውጤት ናት የሚለው ክርክር አካል የሆነ ድምዳሜ ነው። ኢሳያስ አፈወርቂ አብርሃ ደግሞ ኤርትራ ማለት እኔ የፈጠርኳት መሬት ናት ባይ ናቸው። በአንድ ወቅት ታሪክ ማለት አሸናፊዎች የሚጽፉት መሆኑን አትተው ራሳቸውንም የኤርትራ ታሪክ ጸሐፊ አድርገው ገልጾ ነበር። በእርግጥም ኢሳያስ የዛሬዋን ኤርትራ የፈጠረውን ሻቢያን ሲመሰርቱ የመመስረቻ ጽሑፉን በእጃቸው ጣቶች እንደከተቡ አንብበናል። ይህ ሁሉ ሆኖ ግን ኤርትራ ሀገር ለመባል ለመሆንም እንደሚቸግራት ይነገርባታል። አንድ እንግሊዛዊ ምሁር ኤርትራ እውነተኛ ስቃይ አገር ባለመሆን እውነታና ትልቅ ሀገር በመሆን ህልም መካከል የሚገኝ የወገብ ስብራት ነው ሲሉ የኤርትራን አገርነት ይጠራጠራሉ። ለዚህም ይመስላል ለኤርትራ ነፃነት የበዛ መስዋዕትነት ከፍለዋል የሚባልላቸው መለስ ዜናዊ ያስረስ በቤተመንግስታቸው መንግስታቸው አካባቢ ኤርትራ ሲያዝሉ ሽም ችግር፣ ሲጥሉሽም ችግር፣ ሲያነሱሽም ችግር እንዳሉ ተጽፎ ያነበብ ነው የፖለቲካ ተመራማሪ ሀብታም አለባቸው ኤርትራዊነት ተጸንሶ የተወለደው በኢትዮጵያ ገዥዎች ስህተት ነው ይላሉ። ለምሳሌ እኒሁ ምሁር ሻቢያ ደርግን አሸነፈው የኢትዮጵያ ህዝብ ጦርነቱን እንደ እርስ በርስ ግጭት ስለተመለከተው የብሔርተኝነት መንፈሱ ተዳክሞና ተሰላጭቶ ደርግን መደገፍ ስለተሆነው ይላሉ። የኢትዮጵያ ህዝብ ኤርትራን እንደ አንድ ዘመዶቹ የአገር ክፍል እንጂ እንደ ሉዋላዊት ሀገር ተመልክቶ መዋጋቱን አቁሞ ነበር ማለት ነው። ከዛ በፊት ግን የትኩሳቱ ባህራን ቀበሮ የሚላት እንግሊዝ የተሳተፈችባት ኤርትራን የመፍጠሩ ውስብስብ የአንድ መቶ አመት ሲመጥ ሴራ አለ። የኢትዮጵያ ሕዝብ የጣሊያንን ቀኝ ገዢዎች የደሞ ዋጋ ገብሮ ከአፍሪካ ቀንድ ቢነቅላቸውም ገና ከመጀመሪያው ምጽዋን ለጣሊያን በመስጠት ኤርትራን ከኢትዮጵያ ሕዝብ እጅ መንጠቅ የጀመረችው እንግሊዝ የዛሬዋ ኤርትራ ትፈጠር ዘንድ ሴራ መጎንጎን ጀመረች። አለም ሰገድ ቦጋላዳል የተባለው ጸሐፊ የኤርትራን ቆቅልሽ በተሰኘ ደርሳናቸው ላይ የእንግሊዝን ሴራ እንደሚከተለው አድርገው ይገልጹታል። ኤርትራ ለኤርትራውያን በኋላ ሊበራል ፕሮግረሲቭ ፓርቲ የተባለው የአንድነት ማህበርን የሚቃወም አንጃ ነበር። በጥቂት የቆለኛ ባላባ ቶች እንዲመሰረት እንግሊዞች ጥረት ስለማድረጋቸው ተጽፏል። በደጋውም አካባቢ በጣም አነስተኛ ቁጥር ያላቸው መሳፍን ታሰባስበው ይህ ማህበር የካቲት 28 ቀን 1947 ዓ.ም ተቋቋመ። ማህበሩን ያቋቋሙት ራስ ተሰማ፣ ደጅ አዝማች ናስራ ሌባ፣ ደጅ አዝማች አሊ ናቸው። ፍላጎታቸው ኤርትራ ከኢትዮጵያ ጋር እንዳትቀላቀል ሲሆን በክያው ለኤርትራ ከሱዳን ጥቂት ቀበሌዎች ተጨምረው በስተሰሜን ምስራቅ ከቃሮራ ጫፍ ጀምሮ የባህሩን ጠረፍ በመከተል ወደ ደቡብ ውስጥ ከጅቡቲ ወሰን የሚደርስ የሰውን ክልልና በሰሜን ወሎ ያምባሰልና የእጁን አውራጃዎች በከፊል እያካለለ ላስታንና ዋግን በሙሉ አጠቃሎ ደላንታ አውራጃ ዘልቆ ከጎጃም ቀንጭሮ ይበልጡን የጎንደር ግዛት ወደ ውስጥ አካለው ራሱን አካሎ የብሔር አጋዚ መንግስት መመስረት ነበር። ይህንን ያገር አከላለል በሚመለከት በወቅቱ በማህበሩ አባላት መታወቂያ ካርድ በመጀመሪያው ገጽ ላይ በግልጽ አስቀምጠውታል። በዚህ መጽሐፍ ላይ እንደተቀመጠው ከሆነ የአጋዜዎች ሀገር ተብሎ የተከለለው የትግራይ ካርታ ህልም አብዛኛውን ኢትዮጵያን ቆርጦ የሚወስ ወስድ ቆይተው ግን አክሊሉ ሀብተወልደ የተባሉት ታላቅ የውጭ ጉዳይ ሚኒስተር ሰው ያሰማሩት ግርማዊነታቸው ቀዳማዊ ኃይለስላሴ ስላሴ ያሸነፉ የአንድነት ማህበሩን አጠናክረው የአለም ሀያልን ተደራድረው ኤርትራን ከኢትዮጵያ ጋር በፌዴሬሽን አዋህዷት። ከጥቂት አመታት በኋላ ውህደቱ ፈረሰ። ኤርትራም ደግማ ለመገንጠል መዋጋት ጀመረች። ግንቦት 1983 ዓመተ ምህረት ደረሰ። የኢትዮጵያ ገዢ መንግስት ደርግ በነሻቢያ መሸነፉን አመነ። ሌፍትናል ኮሎኔል መንግስቱ ኃይለ ማርያም በሻዕቢያ ተሸንፈው የኤርትራን አገርነት ለመቀበል ሲተናነቃቸው ተስተዋሉ። የስደተኛው መሪ ትረካዎች በተሰኘው የታገሱ ገበየው መጽሐፍ ላይ ኮሎኔል መንግስቱ እንደነገሩን ከሆነ ጓዶቻቸውን ሰብስበው በእኔ አመራር እኔ እዚህ እያለሁኝ ኤርትራ ነጻነቱን ሲያውጅ አልሰማም፣ እናንተ ስጡት። እኔ አመራር በሆንኩበት ጊዜ አጼ ኃይለ ስላሴ እንዳያደርጉት ኤርትራ ሲሄድ ቁጭ ብዬ አላይም ብለው ተሰናብተው ወደ ዚምባብዌ ተጉዘዋል። ኤርትራ አገር ሆና በራሷ ቆመች በተባለችባቸው ባለፉት ሰላሳ አራት አመታትም አንድ እየተሟላ ሉዓላዊ ሀገር ሊያሟላቸው የሚገቡ መስፈርቶች እንደሚጎሏት ይነገራል። ህገ መንግስት፣ የህዝብ ተወካዮች ምክር ቤት፣ ስልጣንና ኃላፊነቱ በዝርዝር የሚታወቅ አስፈጻሚ አካል፣ የኢሳያስ አፈወርቂ አብርሃን አምባገነንነት በህግ በላይነት የሚገራ የፍትህ ስርዓት በዚያችን ቆቅልሽ በሆነች ሀገር ብርቅ ናቸው። በዚህ የተነሳ የአፍሪካ ሲንጋፖር ሆና ትሌ የነበረችው ኤርትራ ጣሊያን ባሰማመራት ዋና ከተማዋ ተሰናዱ እና ኢሱ ሸበጥ እንዳጠለቁ ኤርትራ ልጆችም ደሃነት ጠልተው እንደተሰደዱ ህይወት ቀጥላለች። አንድ የኤርትራ ነገር በቦታው ተገኝቶ የታዘቡ ሰው ሁኔታውን፣ ሲገልጹት ሻዕቢያ አስመራን ከመቆጣጠር በፊት ስትጫወት ብዮች ጠፍተውብህ ከነበረ፣ ዛሬ እነዛ ብዮች እዛ የጠፉበት ቦታ ታገኛቸዋለህ ይላሉ። ኤርትራ አሁንም ቁሞ ቀር ሀገር ናት። ባለችበት እስካሁን እንደተቸከለች ትገኛለች። በኤርትራ ውስጥ ማንኛውም ነገር የኋሊት እንጂ ወደፊት አይሄድም። ክብራትና ክብራን ተመልካቾቻችን ለዛሬ ያቀረብንላችሁ ቪዲዮ ይህንን ይመስላል። አብራችሁን ስለቆያችሁ እጅጉን አመሰገንን። በሌላ ቪዲዮ ተመልሰን እስከምንገናኝ መልካሙን ሁሉ ተመኘን።